እንዴት አላችሁ? እኛ አለን አልሐምዱሊላ። እና እንዴት ናችሁ? ተሰብካችሁ። ኢትዮጵያ ለዘላለም ትኖር፣ ሰላሟ ይብዛልን

ዛሬ ግን ሰው የለም። በጣም በጣም ሰው የለም። ሰው እንቅልፍ ይዞት ነው። ስራ አለ ስራ ጥይቷ ለንዋስ ሳፍላ

እኛ አለን። አልሀምድሊላሂ እናንተ ገባበሉ እስከ ተባይኩ ገባበሉ ያላችሁ ላይክ እያደረጋችሁ ላይክ ሼር ያደረጋችሁ ግቡ ግን ላይኩ